እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነ ያንን ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ከአንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። ብዙ መንገዶችን ሄጃለሁ፣ በጣም ብዙ ነገር አርጃለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚ ያደረች ምና ምትሉ እንችላላችሁ፣ ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልቶ ከራሴ ጋር እየታገልኩ ማለት ነው። አንድ ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ሁለት ሀሳቦች ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ዋነኛውና የመጀመሪያው የሩታ ቪዲዮ ትናንትና በተለቀቀው ትንሽ ማታ ላይ ልሰራላችሁ ሞክሬያለሁኝ። ትንሽ ማብራራት ስለፈለግኩና አንዳንድ ኮሜንቶችን የእናንተ ማየትና ወደ እናንተ ማምጣት ስለፈለግኩኝ ነው። ሁለተኛው ነገር ደግሞ የዳኒ ሁለት መቶ ሺህ ተከበረ። በመጀመሪያ እንኳን ደስ ያለ እያልኩኝ ዝርዝሩን ደግሞ ወደ በኋላ ላይ አሰማለሁ ማለት ነው። የሩታ ቪዲዮ እንግዲህ ትናንትና እንዳያችሁት በራሷ ቤት የተለቀቀው ቪዲዮ ማታ ላይ መልስ ሰጥታለች እንዲሁም ደግሞ አቃጣሪው እና ሴታ ሴቱ እዩ መጥቶ ባልሽ እስከሆነ ድረስ ብትቺ ሄደሽ ባትቺ በስልክ ቪዲዮ ኮል ደውለሽ እንኳን እግዚአብሔር አተረፈ እግዚአብሔር ማለት ልትዩ ይገባል። ረባክ ምን ነው ምን ነው ፈጣሪ የሰጠው በሽታ አደረጋችሁ። በሽታዎቹ እኮ እናንተ ናቸው። እናንተ ዞር ካላችሁለት ሲጀመር ልጁ በሽታው ይለቀዋል። ነገር እሱም እየተመለመለ እንዴት ነው እናንተን ከጎኑ ዞር ማድረግ የሚችለው? ስለዚህ ሩታል እስከላሳ መመቹ ድረስ አይመለከታትም። መጀመሪያ እሱ አብርሽ ትዳሬ ብሎ ወደ ትዳሩ ተመለሰና ተሰበሰበና ነው እሷ ተጨንቃ እሱን እንድጠይቅች ሁሉንም ደግሞ ሲቀጥል በቪዲዮ እያየች ነው። እናንተ እኮ ምንም የቀራችሁ ነገር የለም። እንግዲህ ሁለቱ አልጋ ላይ ሲተኙ ነው የቀራችሁ፣ ሌላ ምን ቀራችሁ? ምንም እኳ ያላሳያችሁን ነገር የለም። ሩታም ቁጭ ብላ እንደ ፊልም እያየች ስለሆነ እዛው ላይ እግዚአብሔር ይማረት ለዋለች ማለት ነው። ገባ ምንም የእሷ ማለት አለማለት የሚያመጣው ለውጥ የለም፣ የሚጨምረው ነገር ሆነ የሚቀንሰው ነገር የለም። ምክንያቱም እሷ አላሳመመችው፣ እሱም ደግሞ ፈጣሪ አይደለም እንትን ያለው ይሄን ነገር ያመጣበት በራሱ ድክመትና በእናንተ በዙሪያው አላችሁት ሾፎች ነው ችግሩ የተፈጠረው። ስለዚህ ምንም መታ እሷ ይቅርታም እግዚአብሔር ይማር የምትለው ነገር የለም። አራስ መሆኗን ሁላ ጭራሽ ረስታችሁታለን እናንተ ማለት ነው። ሲቀጥል ደግሞ ከሀገር ሊወጣ ነው ብላችሁ ሄዳችሁ አቃጠራችሁላት ሊወጡ ነው። እኔ የሚገርመኝ የአብርሽ አቋም ነው። ከሀገር የሚወጣ ከሆነ ከእሷ ጋር የሆነ ነገር ከወሰነ ምንድን ነው ካሜራ ፊት እንዲሆኑ በዚህ ወቶ በዚህ ወርዶ የሚያስብል ነገር? ይህንን የሚነግረኝ ሰው አለ? ምን አስፈለገ ማለባበስ ማለት ነው አየህ። ስለዚህ አብርሽ ከራስ ለውጥ ሳይኖርህ የሩታን የቅርታ መጠበቅ ትልቁ ስህተት እንደሆነ ነው እየተሰማኝ ያለው እና ሌላው ነገር እየመጣችሁ ያገኛችሁትን ነገር በሶስተኛው ወገን ለሩታል ተረሷት አይገባም። ሩታም ተናግሯለች፣ እኔ ሂጂ ነይ ውጪ ረጂ ብሎ ማንም ሊያዘኝ አይችልም። እስከዛሬ ድረስም ይሆናል በሚል በራሴ ብዙ ነገሮችን ሞክር ያለዋለች ው ትክክል ናት። ብዙ ነገሮችን ሄዳለች፣ ብዙ ስቴፖችን እያየናት ነበረ። የአሁኑ ግን ባሰ፣ የአሁኑ ባሰ በጣም። ዝግት ያደረገው ማን ነው እንደኔ ማለት ነው ዴ አንዳንድ ጊዜ እኮ ማለት ነው ነገሮች ሲበዙ እኮ ሰዎች እኔ ምን እኔ ቦሆ ምን አደርጋለሁ የሚለውን ነገር ማሰብ ይኖርባቸዋል ሁልጊዜ እዛ ሰው ላይ ብቻ ጣት መጠቆም ሳይሆን ይሄ ነገር እኔም ቢገጥመኝ የኔ ባል ሌላ ጋር ሄዱ እንደዚህ ከሌላ ሴት ጋር ቢላላስ እንደሩት ታታገሳለሁ ወይንስ ምንድን ነው ማደረገው? ይሄንን እናንተ ጠይቁ ሴቶች በተለይ አብርሽ ጋርና ሄርሜላ ሄዳችሁ የኔ ቆንጆ የምትሉ ማለት ነው ምንም ቆንጆ የሚያሰኛቸው ነገር የለም የርካሽነት ነው እውነቱን ስነግራችሁ ማለት ነው ስለዚህ መጀመሪያ እናንተ ሩታን የምነቅፉበትን መንገድ ማወቅ አለባችሁ ኦኬ እናም ከዚህ በፊት እናደድባት ነበር ሩታ ለምን ታለቅሻለሽ ለወንድ እንደዚህ መሆን ምናምን እላት ነበር ገባችሁ አቃለው የተሰጣት ካራክተር ከመጀመሪያው ጀምሮ አልቃሻና ጨቅጫቃ እንድትሆን አስደርጓታል በሰው ዘንድ ግን ደግሞ ቢሆንም ያንን ነገር እንትን ምንላት የምቆጣት የነበረው ኮስተር ብላስ እንደ ሴት በቃ ጀግንነቷ እንድታሳይ እንጂ በክፋት አልነበረም። ኦኬ አሁን ላይ ደግሞ የምትወሰናቸው ውሳኔዎች በሙሉ እንደውም ትግስቷን ያሳያል። ከዚህ በላይ ብዙ ታግሳለች። ብዙ ነገሮችን ዋጋ እየከፈለች ነው ያለችው። አራስ ቤት እንኳን ዘጠኝ ወር ሙሉ ኦኬ። ስለዚህ ምንም ነገር መታች ለሷ ማቃጠር አይጠበቅባቸው እሷ እያንዳንዱን ነገር እንደ ፊልም ቁጭ ብላ ዘናፈታ እያለች ከልጇ ጋራ በስልክ በቪዲዮ ስለምታየው አያሳስብም። ምን ቀራችሁ እናንተ? እኮ የቤታችሁን ገበና በሙሉ በቃ ዘርግፋችሁታል አውጥታችሁ። እንዴ እስቲ ኮሜንት ላንብብ። ሩታ እንደው እንደዚህ ያለ ጨብላቃ ስራ ወተሽ ሁሌ በቤትሽ ከቤተሰብ ጋር ፈታያልሽ። ነ ይሄ ሁሉ እንደ አይነት ነገር ይኝ ሰለችን። እናንተ ደግሞ አለቅላቂዎች ገደል ግቡ። የፍቅር ጥያቄ ከመቼ ጀምሮ ነው ራስ ማንሳት የጀመረው? ሩታዬ ልጅሽን ለማንም እንዳታሳይ ሁሉም አስመሳይ ናቸው። እንዲያው ሩታዬ አንድ የምነግርሽ ነገር ቢኖር ከአስመሳይ ጓደኞች ጌታ ይጠብቅሽ፣ ሁላችንም ይጠብቀን። አሽቃባጭ ሁላ ሩታዬ ኔ ጀግና ይመችሽ። እስኪ ደህና ኮሜንት ወይ ሩታዬ! አይ ውበት፣ አይ አነጋገር፣ አይ ስብዕና፣ አይ አስተሳሰብ አይጭንቅላት ድሮ ከነዚህ ጉግማን ጎጋችን ምድ ዳዋርኛ መሀል ሆነሽ ይህንን ያህል ውስጣዊው እና የውጫዊ ውበትሽ ደብዞብሽ ነበር። የኔ ቆንጆ አይዞሽ፣ መድኃኔ ዓለም ከአንቺ ጋር ነው። ጥሎ አይጥልሽም። ምክንያቱም ቅልብ ስላለሽ ጨዋ ያሳደገሽ የሴት ቁጮ ጨዋ ሴት ስለሆንሽ ይመችሽ። አንደኛ ነኝ ሩታዬ፣ የኔ መልካም። አብርሽ ደውለሽም ቢሆን አናግሪው፣ አይዞ በይው። መሄድ አይጠበቅብሽም እነሱ ከጎን እስካሉ ድረስ እንዳትሄጂ። ቤተሰብ ይሄድ ማንም አይሄድም። ልሽ ይሄዳል። እሱ ራሱ ችግሩን ማስተካከል መፍታት ያለበት ራሱ አብርሽ ብያቸዋሉ። ምክንያቱም እጻ ልጅ አይደለም እሱም ቢሆን ማለት ነው። ሩታዬ ሲወድሽ አንድ ድል ስጭ። እኔ እኮ የምትገርሙ ነገር፣ አንድ ድል ስጭ፣ አንድ ድል ስጭ የምትሉ ሰዎች ስ መጀመሪያ አንድ ድል እንድሰጠው እሱ ይራቅ ነው እኮ። አሁን እኮ ይቅርታ ማድርጋለት እኮ እሱ ተመልሶ እዛች ጋር ሲል መጠመጥ ነው የምታገኙት። ስለዚህ እንዴት ነው የቅርታ የምታደርግለት ይች ሰው እንዴ። እንዲሁም በሄደ አብርሽ እንደሁም ከሄደ ተገላገለች ነው የሚለውን የሩታ ማለት ነው። ይችል ምናምን ትይዞ ከሄደ እሱ ነው የሚቀርበት። ምክንያቱም ይቺ ሴት ነገ እሱን ባለትዳር ወንድ እንዲህ በዚህ ልክ ከደፈረች እሱን ደግሞ ነገ ቢያገባት ሌላ በላው ላይ እንደምታመጣ ማሰብ ካልቻለ ትበለው፣ ወስደ እዛ እንደፈልጋት፣ ትጫወትበት። የዛኔ የሩታ ድካም ይገባዋል ማለት ነው። እና በጣም ብዙ ኮሜንቶች ናቸው ያሉት፣ ግን ሀሳቤ እንዳይረዝም የዳኒና የጽጌን ማውራት ስላለብኝ ማለት ነው። ላይክ ሼር ሰብስክራይብ እያደረጋቸው ሩታ በርት ጠንክሪ፣ በዚሁ ቀጥይ፣ ቆራጥነትሽን አሳያቸው፣ በመወሰን በራስሽ እንደምቻ ያሳዩ። አብርሽም ቢሆን ሴት ልጅ ዝቅ ስትልለት ወንድ ልጅ አይወድ። ለዛ ነው እንዲህ ልጫትብሽ የተነሳው እና ኮስተርዶች ጀግነትሽን አሳዩ ቤተሰብ ላይ ሰብስክራይብ እያደረጋችሁ። ሁለተኛው ደግሞ ዳኒ እንኳን ደስ ያለ ከወንግራብ እያለ ሁለት መቶ ሺኬ ስለገባ ማለት ነው። ነገር ግን የዚህ ሁሉ መስዋዕትና ዋጋ ከፋይ ጽግሻ ጽግሻዬ፣ የኔ ፋንድሻ፣ የቤቱ ድምቀት ባለመኖሯ ብዙዎቻችን ቅር ብሎናል። አዎ ግን ክፍል ሁለት ይኖራል ብዬ አስባለሁ። ማስታወቂያውን መጨረሻ ላይ ባታስገቡት ጥሩ ነበረ። ማስታወቂያውን መጀመሪያ አድርጋችሁ ከዛ ጽጌ መጣች የሚለው ፓርት ጋር ብታቆሙት ኖሮ ቀጣይ ስትለቁ ያምር ነበረ። አሁን ያው ዞሮ ዞሮ ችግር የለውም ህዝብ የመጣውን ስለሚያይ። በክፍል ሁለት ጽግሻን እዛ ቦታ ላይ እንደማያት ተስፋ አደርጋለሁ። ምክንያቱም ቪዲዮ ካያችሁት መጀመሪያ ላይ ወጪ ያስገብችላቸዋለሁ ተቆርጦ ነው ቪዲዮ ማለት ነው ጽጌ መጣች የሚል ዳኒ ሲል ከዛ ሁሉም ደንግጠው ዞሮ ነው ተቆረጠ፣ ቪዲዮ ማለት ነው ይመስለኛል። በክፍል ሁለት ሊለቀቅ ነው እንጂ በዛ ልክ መቼም ሰውን ሊሸውዱ አይደለም። እና ጽግሻዬ የጽግሻዬ ውጤት ነው ያንተም ቻናል የእሷም ቻናል የሁለታችሁም ቻናል በኩል የሚሄድ እኩል ድካም ያለበት የሁለታችሁም አስተዋጽኦ ያለበት ቻናል ነው። ስለዚህ ጽግሻም በቅርቡ ሁለት መቶ ኬት እገባለች ፋ ብትንብላችሁ እንደምታከብሩ እንደም ኔ ታርቃችሁ ነው የምታከብሩት ያስባለሁ። የዳኒም እንግዲህ በዚህ ፍጥነት ሁለት መቶ ኬት ገብቷል። በነገራችሁ ላይ እነሱ የሰብስክራይብ ችግር የለባቸውም ስለማይሰሩበት እንጂ ቢሰሩበት ከዚህ በላይ የሚሄዱ ልጆች ናቸው። ችግሩ አይሰሩበትም። ያው ከርማው ከር መጡት። ምክንያቱም ቅድሚያ የሚሰጡት የግል ስራቸው ላይ ስለሆነ እንደሌሎቹ እንዳንድ ዩቱበሮች ስራዬ ብለዋል ያዙትም እና እንደዚህ ቶሎ ቶሎም በቀን በቀን አይመጡም፣ ታውቃላችሁ። ደስ ሲላቸው በአስር ቀን፣ በስምንት ቀን፣ በአምስት ቀን ምናምን እንደዚህ ደስ ባላቸው ጊዜ ነው የሚመጡት። ለዛ ነው ወደፊት ጠንክራ ትሰሩበታላችሁ። ቢሆንም ደግሞ ችግር የለውም ሜትር ሰዓታችሁን ብትጠቀሙበትም አያስደንቅም። እና ቤተሰብ በድጋሚ ኮንግራ ዳኒ ጽግሻዬን በአዲስ ቪዲዮ እስከ ማየት ና ፍቅ ያለው ጓጉች ያለው ወዳችኋለሁ። ላይክ ሸር፣ ሰብስክራይብ፣ ኮሜንት። ጽግሻ ጽግሻ ጽግሻ በሉ። ባይ ባይ።